እንደምንም ጥርሴን ነክሼ ይህቺን ቀበርኳት። በዚህ ዘመን ኢትዮጵያ ውስጥ ሰው በሚጣላበት ክርስቲያን ወንድማማቾች በማንዋደድበት ሃይማኖት ሳትለይ፣ ዘር ሳትለይ፣ ቦታ ሳትለይ በዚህ ምድር ላይ ስላሳየኸው ፍቅር ስለ ሰራኸው ስራ መቼ እግዚአብሔር በሰማይ ዋጋህን በትልቁ ቢከፍልም በጣም እንደማከብር እንደምወድህና እግዚአብሔር ይባርክ። ጥያቄ አንድ ዛሬ ጋዜጠኛ ነኝ። ዛሬ አንተ የምትሰራውን ስራ ለመስራት ሰው ዝም ብሎ ከመሬት ተነስቶ መስራት አይቻልም። የሆነ ቦታ ላይ ተነክተሃል፣ የሆነ ሰው ኢንስፓየር አድርገሃል፣ ወይ ደግሞ የሆነ ታሪክ ይኖራል እና መጀመሪያ ይሄ መስጠት፣ ለሰው መኖር፣ ማካፈል፣ ደግነት ከየት ነው የተማርከው? የት ነው ያገኘው? እንዴት እዚህ ነገር ውስጥ ልትገባ ቻልክ? እግዚአብሔር ሰው አመሰግናለሁ፣ ስለ ጥያቄው ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል። እኔ ይታያለሁ፣ እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። ታሪክ እግዚአብሔር ነው ወደዚህ ስፍራ እንድንመጣ እሱን እንድናገለግል እንድናከብር እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል። ያለ እግዚአብሔር ምሕረት ያለ እግዚአብሔር ቸርነት እዚህ መገኘት አንችልም። ለዚህ ሰዓት ያበቀንን የረደነን እግዚአብሔርን እስቲ አንድ የቆመን እናመስገን። እግዚአብሔር ካላከበረ ክብር ስለሌለ፣ እግዚአብሔርን ካላከበርን ስለማን ክብር? ለእግዚአብሔር ክብር ስለሚገባው ነው። የእግዚአብሔር ሰው አንተን የመሰለ የእግዚአብሔር አገልጋይ እግዚአብሔር በዚህ የሚደርስ ስለሰጠን እግዚአብሔርን አመሰግናለሁ። በመጀመሪያ ደረጃ የኔ መነሻም መጨረሻዊም እግዚአብሔር ነው። የኔ ክብር ይህንን አገልግሎት ሲጀምር እግዚአብሔር ስለመረጠኝ በእግዚአብሔር ጥሪ ነው። እኔ ፈልጌ ያገኘሁት አይደለም። ትንሽ ነገር ብቻ በዚህ ላይ እግዚአብሔር ሰው ስለጠየቀኝ ምላሽ የሚሰጠው ለእናንተም ትምህርት ከሆነ እንድትቀበሉ። እኔ በቤተሰብ የኔ ተላላቆች አሉ፣ ሶስት ወንድሞች እኔ አራተኛ ታናሽ ነኝ። እድሜም በእርግጥ ስንት እንደሆነ በደንብ ላይ ይቻል አቅም ታላቅ ወንድሜ እዚህ ስላለ እሱ ሊያውቅ ይችላል። እናታችን እጅግ በጣም ደግ ቅን መልካምናት አሉ አሁንም በህይወት አሉ። አባቴም እግዚአብሔር ይመስገን በህይወት አለ። እኛ ቤት ውስጥ መልካምነትን በጎነትን የእግዚአብሔርን ስራ እያየው ነው ያደግኩት። እኛ ቤት መኖሪያ ቤታችን አባትናት የምኖሩበት መንገድ ዳር ነው መንገድ ዳር ነው በዛ መንገድ ዳር ፊት ለፊት ላይ ወደ ገበያ የሚወስደው መንገድ አለ። እኛ አካባቢ ላይ ከዙሪያ ያሉ ሰዎች፣ እናቶች፣ አባቶች እቃ ተሸክሞ የሚሸጥ ነገር ይዞ ወደ ገበያ ይሄዱ እና ከገበያው ሲመለሱ እኛ ቤት ፊት ለፊት ለሲያገኙ በጣም ረዥም ዳገት ከጨረሱ በኋላ ነው እኛ ቤት ፊት ለፊት ያለው ያንን ዳገት ተራምዶ ጨርሶ እኛ ቤት እስከሚደርሱ ድረስ ከገበያ እስከሚወጡ በትንሹ አርባ ደቂቃ ይፈጃል። በጣም ደክሟቸው የሚመጡ ሰዎች የሚያርፉበት እኛ ቤት ግቢ ውስጥ ስለሆነ ጥላ አለ። ግቢያችን እጅግ በጣም ሰፊ ነው። ስለዚህ የመጡ ሰዎች ሁሉ ያንን ዳገቱን ከጨረሱ በኋላ እኛ ግቢ ገብቶ እዛ ጥላ ላይ አርፋለሁ። ስለዚህ ደክሟቸው፣ አልቧቸው፣ ተጠምቶ ተርቦ የሚመጡ ሰዎች የማርፉበት ቦታ ስለሆነ እናቴ ያንን መንገድ ደክሟቸው የሚመጡ ሰዎች ውሃ እንዲጠጡ በጀሪካን ውሃ እዛ ቦታ ላይ ታስቀምጣለች። ውሃው የሚሸጥ የሚገዛው 20 ሳንቲም ነው። ሃይላንድ አይደለም፣ የቧንቧ ውሃ ነው የሚገዛው። ያ ውሃ ይቀመጣል። ማንም ሰውኛ ግቢ ሲመጣ እዛ ጥላ ላይ ያረፈ ሰው ያንን ውሃ ጣጥተው ረክተው ጸልየው አመስግኖ ይሄዳል። እናቴ በደንብ አስታውሳለው። በቤት ውስጥ ከውስጡና ከውጭ መቶ ውሃ የሚጠጡ ሰዎች እናቴ የተራቡ ሰዎችን እንዲህ አይታ ነው መለየት የምትችለው። ይህ ጸጋ ተሰጥቶታል። የተቸገረውን ሰው እናቴ አይታ የመለየት ጸጋ ያላት እና ውሃውን እየጠጡ አንዳንድ ጊዜ ተርባችሁ ታውቃላችሁ። በጣም ተርባችሁ ካወቃችሁ የተራበ ሰው ብቻ ነው ይህንን ስሜት የምረዳው እና። ባዶ ሆድ ላይ ውሃ ስትጠጣ ያን አይወርድም፣ ውሃው ራሱ እኮ ውሃውን ባዶ ሆድ ላይ ሲጠጣ ውሃው መውረድ እምቢ ሲል ያንን ሰው እናቴ ጠርታ ጓዳ ታስገባና ቆጮ ቅጣ ካለ እንጀራም፣ ከሌለ ቆሎም እኛ ቤት በልቶ ጠግቦ ጠጥቶ ይሄዳል። ይህንን መልካምነት እያየው አደግኩ። ያው ህይወት ቀጠለ። ቤታችን በበረከት ሞላ። በዚህ ሁሉ እግዚአብሔርን እያመሰገንን፣ ያው እኛ ቤት መኖሪያ ቤት ፊት ለፊት ላይ መካነ ኢየሱስ ቤተክርስቲያን ይገኛልና እዛ መካነ ኢየሱስ ቸርች ሮብ ሮብ የልማት ስራ ይሰራል። ሮብ ሮብ ሁሌም ልማት ይሰራል። አጥሮ ይታጠራል፣ መሬት ሰፊ ያለ ይታረሳል፣ ቤተክርስቲያን ይጸዳል፣ ወንበር ይስተካከላል። ያንን የሚሰሩ የቤተክርስቲያን ሰዎች እዛ ቦታ ላይ መጥቶ ቀን ሙሉ እየሰሩት ስውሉ ሌላ ማንም ሰው ቡና አያፈለም፣ ሌላ አካባቢ ያሉ ሰዎች ምግብ አይሰሩም። የተሰራ ምግብ ካለም ሰው ይጠቀማል። እኛ ቤት ግን አንድም ጊዜ ሳይቋረጥ ሁሌም ሮብሮብ ለቸርች ቡና ይፈላል። ከዛ እግዚአብሔርን እያገለግልን በእግዚአብሔር ቤት ነው ሁላችንም ያደግነው። መጨረሻ ላይ በእንደዚህ አይነት ሁኔታ እያገለገልን ቀጠልን እና የሆነ ጊዜ ላይ ድንገተኛ በረከት የእኛን ቤተሰብ ያገኛል። ድንገተኛ በረከት ያው በረከቱ ምንድን ነው? እኛ ቤት ቅድም እንዳልኳቸው መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ ቡና አለ ትልቅ ማሳ ነው ያለውና፣ አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ። ያለው ነገር ሁሉ ሲነሳ የዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ። የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔ በጣም ስለሚወደኝ በጣም ስለሚያምኖኝ፣ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው፣ ለቤተሰብ የሚያስፈልገውና መንገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው ሁሉ ነገር በአንዴ ሲመጣም አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ ላይ አምት አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ አይቶ አይቶ ይህ ገንዘብ ሊያጥፈኝ እንደሆነ ተረዳና ስድስት ወር አልሞላም፣ አረጋጋው ሀብቱ ተረጋጋ። መስማር እንዲይዝ አደረገ ማለት ነው። ሀብቱ ተረጋገ ስላችሁ መኪናዎች፣ ቤቶች፣ ሞተር ሳይክሎች ብዙ ንብረት በአንዴ ዜሮ ሆነ። ዜሮ ሲሆን ቤት ገባው። እኔ ቤት ገባውና ያው ከስሪ ማለት ነው። ምንም ነገር የለም። ባዶ ነው። በእኔ ምክንያት ቤተሰብ አንገት ደፋ። ወንድሞችን አንገት አስደፋው። እናቴን፣ አባቴን አንገት አስደፋው። እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሸቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ፣ ለቅሱ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት የመድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ ይሸጣለሁ። ሱሪ 50 ብር ይሸጣለሁ፣ ጂፓስ ይሸጣለሁ፣ አልጋ ይሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረ ጓደኞቼን ፈልጋቸው ሄድና ያችን ሀምሳ ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልቶ ከጨረሱ በኋላ ሀምሳ ብር ምን መጠቀም እንደሚችል በደንብ አጣርቼ ሻይ ቡና ጣጥሶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ እመጣና ጥግ ላይ ቁጭ ብዬ መኪያቶ ብያዛለሁ። ከነሱ ጋር እኩል ከተጠጠው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አለ ያንም መክፈል አልችልማ። ሃምሳ ብር ብቻ ናት ያለች፣ እሱንም ልብስ ሽጪ ያመጣሁት አላልነው። በጣም በከባድ ስቃይ ውስጥ ገባው እና ተስፋ መቁረጥ ጀመርኩኝ። ቤት ገባው፣ ቤት መኖር ጀመርኩ ለአንድ አመት። ከየት ወርጄ ነው፣ ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበት ነው። በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ፣ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት። እግሬን የምትፈውስ ከሆነ በነዚህ እግሮቼ ቆሚ ያንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋ የጠባስ ይሄኛው ቦታ ነው በካንሰር የታመምኩበት፣ እና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለ። በዛ ሁሉ ፈተና ውስጥ እያለሁ በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ የነበረች የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምስለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት እሷን። በጣም ትወደኛለች። ቤተሰቤ በጣም ሁሉም ነው ምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰጣኝ። ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና፣ ደወለች። እኔ ጋር ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም ማለች። ገንዘብ የለማ ልብስ ለመግዛት እና ሆቴል ላይ ቁጭ ብያለሁ። ማዘር መቶ ብር ሰታኝ ነበር በደንብ አስታውሳለው ጊዜ የሆነና ልብስ እግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም፣ እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበኩ፣ ትመጣለች ብዬ ጠበኩ፣ ትመጣለች ብዬ ጠበኩ። ለካ እሷ አርፋለች። እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ይህቴ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረ እና እጄ ላይ አረፈች ሌላኛው ፈተና ገጠመኝ ማለት ነው ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳው እና እንደምንም ጥርሴን ነክሼ ይሄቴን ቀበርኳት እግዚአብሔርን ግን እንዲህ አልኩት ይሄቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩት። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ ያልኩት እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ እኔን በህይወት አኖረኝ አልኩት።